እንደምናመሻችሁ ተመልካቾች ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራብ ሶፍት ሲቲቪ 57 ተመልሷል። አርስተ ዜናውን እናስቀድም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ ለህዝብ ጠቃሚ የሆኑ ልማቶች እየተሰሩ መሆኑን ገለጹ። ይህንን እንደዚህ አድርገን ካደስ ሌሎች ነገሮች መስራት ስለሚቻል ሌሎችን ወደ ማማከር ሌሎች ቦታም ለመገንባት የሚያስችልና እንደዚህ አይነት ተመሳሳይ ስራ ለመስራት የሚያስችል እውቀት እንደተቀመረ ነው የተረዳ ነው እና ጎንደር ዳግም እየተነሳች ነው ብል ማጋነን አይሆም። ኢቢሲ በሀገር ግንባታ ጉዞ ውስጥ የተገኘውን በረከትና ምንዳ ወደፊት በማምጣት የነገ የኢትዮጵያን ህልም ለማሳካት እየሰራ መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ተናገሩ። 25 60 90 እንደምታስታውሱት ኤፍኤም 25 ዓመት ይሞላል፣ ዛሬ ሞልቶታል። የኢትዮጵያ ቴሌቪዥን ወይም ደግሞ በኢትዮጵያ የቴሌቪዥን ታሪክ ከተጀመረ 60 ዓመት ሞልቶታል። እንዲሁም በኢትዮጵያ ውስጥ የሬዲዮ ታሪክ ከተጀመረ መስከረም ሁለት የሚመጣው 90 ዓመት ይሞላዋል። ከውጭ በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም አገልግሎት መስጠት ጀመረ። ከስፖርት በአውሮፓ ኔሽንስ ሊግ ግማሽ ፍጻሜ ዛሬ ምሽት ጀርመን ከፖርቱጋል የሚያደርጉት ጨዋታ ይጠበቃል። መቅደላዊት ደረጀ ነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሶ ምንድን ነው? ስዊድን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተወው የውረት ጉዳይ አለን። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽር ስ የተስተካከለ ነው። ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር ይህ እርምጃ ትክክል ነው የሚል አስባለሁ። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብሎ ያሰቡ ሰዎች ሳት ነው። ይሄ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገና ይህን ለምድ ነው የሚያደርጉት። አድካሚ ነው፣ ግን በጣም ደስተኛ ነው ጀምሮ ያልጨርሱት ተመልካቾች ይህንን ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ልዩ ቆይታ ዛሬ ምሽት ከኢቲቪ 57 ዜና መጠናቀቅ በኋላ እንድትከታተሉት እንጋብዛለን። ወደ መጀመሪያው ዜናችን እንለፍ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ ለሕዝብ ጠቃሚ የሆኑ ልማቶች እየተሰሩ መሆኑን ገልጸዋል። ምክትል ጠቅላይ ሚኒስትሩ በጎንደር በነበራቸው ቆይታ ደስተኛ እንደነበሩም ተናግረዋል። ሪፖርተራችን አሸናፊ እንዳለ መረጃውን ልኮልናል። ዋለልኝ ታምር ያቀርበዋል በታሪክ ጥንታዊ ከሚባሉት በዋናነት የምትጠቀስ የነገስታት መቀመጫና የንግድ ማዕከል ነበረች የጎንደር ከተማ። ከተማዋ ሰሞኑን በተለያዩ ዝግጅቶች እንግዶችን ጋብዛ አስተናግዳለች። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም በጎንደር ከተማ ተገኝተው ነበር። አቶ ተመስገን በነበራቸው ቆይታ 1.6 ቢሊዮን ብር ወጪ የተደረገበትን የቲቲኬ ዘይት ፋብሪካን ጨምሮ በከተማዋ ያሉ የልማት ስራዎችን ጎብኝተዋል። በኢንዱስትሪው እንዳየነው የፓልም ዘይት ከአኩሪ አተር እንደሚያመርት አይተናል። በቀን 120 ቶን የሚያመርት ፋብሪካ ነው። በጣም ግዙፍ ፋብሪካ ነው። እንግዲህ ይሄ ለአገር ውስጥ በተለይ ከውጭ የምናመጣውን ፓልም የሚያስቀር እና እነዚህ አይነት ፋብሪካዎች ደግሞ ሲስፋፉ አጠቃላይ በሀገራችን ውስጥ ያለውን የዘይት ፍላጎት ማሟላት የምንችልበት ከዚያም በላይ ደግሞ እነዚህ አኩሪ አተር፣ ሰሊጥ የምንላቸው ምርቶች ብዙ ጊዜ ዋጋቸው የዓለም ገበያ ሲወርድና ሲወጣ የሚወጣና የሚገባ ነው። በአብዛኛውን በጥሬው ስለምንልክ ስለዚህ ይህንን ፕሮሰስ ማድረግ አንዱ ትልቁ የሀገራችን ፍላጎት ስለሆነ በኢንዱስትሪ ዘርፉ ትልቅ መርታ ያየንበት ፋብሪካ ነው። በከተማዋ የተዘጋጀው የንግድ ኤክስፖም በአማራ ክልል የገጠሙትን የጸጥታ ችግሮች በመቋቋም ለሕዝቡ ጠቃሚ የሆኑ የልማት ስራዎች ተግባራዊ መደረጋቸውን እንደሚያሳይ ነው ምክትል ጠቅላይ ሚኒስትሩ የገለጹት። በርካታ ነገሮችን ስናይ ክልሉ በተለይ ለሰው ልጅ የሚያስፈልጉ ነገሮችን በማምረት ላይ ትልቅ ትኩረት ሰጥቶ እየሰራ እንደሆነን ያየን። እንግዲህ በዚያ ኤክስፖ ላይ የተሳተፉ በርካታ ባለሀብቶች፣ በርካታ መካከለኛ ኢንዱስትሪያሊስቶች እንዳሉ አይተናል። ብዙ የስራ እድል እንደፈጠሩም አይተናል። ክልሉ እንግዲህ ካጋጠመው የጸጥታ ችግር ወጥቶ እንደነዚህ አይነት ኤክስፖዎችን ወደ ማዘጋጀት ሄዳለች። ጎንደር ከተማም እንግዲህ ከደብረ ብርሃን፣ ከኮምቦልቻ በጣም ሩቅ ከሚባሉ አካባቢዎች ድረስ የመጡ ኤክስፖን የተሳተፉ አሉ። የዞን አስተዳዳሪዎችም፣ የከተማ አስተዳደር ከንቲባዎችም፣ የክልል ቢሮ ኃላፊዎችም እና ሌሎች ኢንቨስተሮችም በዚያ በኤክስፖ ተሳታፊ እንደነበሩ አይተናል። እንግዲህ ይሄ በጣም ለጎንደር ከተማ ትልቅ ነገር ነው። የኮሪደር ልማት፣ የፋሲል ቤተመንግስት እድሳት፣ የኢንዱስትሪዎች መስፋፋት በጎንደር ከተማ እየተሰሩ ካሉ ፕሮጀክቶች መካከል መሆናቸውን የጠቀሱት አቶ ተመስገን በተለይም የፋሲል ቤተ መንግስት መታደስ ለከተማዋ እድገት መነቃቃትን እንደፈጠረ ተናግረዋል። ቅርስ ላይ የሚሰሩ ባለሙያዎች ያደረጉት ነገር ለሀገራችን፣ እንግዲህ ይህን አትንኩት የሚለው ከማህበረሰቡ ብቻ ሳይሆን ከዩኔስኮም ከምንም፣ በቃ እንዳይነካ የመፈለግ ነገር አለ። እኛ ደግሞ ታሪካችንን አድሰን የነበረውን ነገር ሳይለቅ መጠቀም አለብን የሚል እንደ ሀገር ውሳኔ ስለነበረ የጠቅላይ ሚኒስትሩ አሁን የሰራ ነው ስራ ለእኛ ለራሳችን ብቻ ሳይሆን ለልጆቻችን ምንም ነገር ሳይቀር የሚተላለፍ ቅርስ እንደሆነ አይተናል። በመታደሱ ደግሞ እውቀትም ተገኝቶበታል። ኮንትራክተሮችም ልምድ ወስደውበታል። እንግዲህ ወደ ሌሎች ሀገሮች ደግሞ ለዚህ ይህንን እንደዚህ አድርገን ካደስ ሌሎች ነገሮች መስራት ስለሚቻል ሌሎችን ወደ ማማከር ሌሎች ቦታም ለመገንባት የሚያስችልና እንደዚህ አይነት ተመሳሳይ ስራ ለመስራት የሚያስችል እውቀት እንደተቀመረ ነው የተረዳ ነውና ጎንደር ዳግም እየተነሳች ነው ብል ማጋነን አይሆንም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ቆይታቸው በከተማው ባለው ልማት ነዋሪው ደስተኛ መሆኑን ማየታቸውንም ገልጸዋል። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከት ነው ወደ አንድ ሰዓት ከ30 ያክል ይሆናል። በእኛ በኢትዮጵያ አቆጣጠር እንግዲህ አሁን እኛ ከዚህ ከቆረጠን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ለፈገግታ ሻስተር ኪስን በማይጎዳ ዋጋ፣ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሀይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርት እና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። ይቀጥለናል። ተመልካቾች ኢቢሲ በሀገር ግንባታ ጉዞ ውስጥ የተገኘውን በረከትና ምንዳ ወደፊት በማምጣት የነገ የኢትዮጵያን ሕልም ለማሳካት እየሰራ መሆኑን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ተናግሯል። በኢትዮጵያ በኤፍኤም ዘርፍ ፈርቀዳጅ የሆነው ኤፍኤም አዲስ 97 ነጥብ አንድ ስርጭት ከጀመረ 25 ዓመት ሞልቶታል። ይመራደል የበርካታ አንጋፋ የሚዲያና የጥበብ ባለሙያዎችን ዓይን የገለጠ የሙያ መነሻቸው ብዙ የጥበብ ሰዎች ከአድማጭና አድናቂዎቻቸው ጋር የተገናኙበት ድልድያቸው አልፎም ስምና ስራዎቻቸው ከሕዝብ የተዋወቁበት መድረካቸው። የኤፍኤም አዲስ 97.1 ስርጭት ከጀመረ እነሆ 25 ዓመታት ሞላው። በሀገሪቱ የአጭር ሞገድ የኤፍኤም ጣቢያ ታሪክ የመጀመሪያ የሆነው የኤፍኤም አዲስ 97.1 የ24 ሰዓት ስርጭት በመጀመርም ቀዳሚው ነው። እርግጥ ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በኢትዮጵያ በቴሌቪዥን በሬዲዮና በኤፍኤም ታሪክ ፋናዋጊ ብሔራዊ ጣቢያ ነው። በዚህ ዓመት መጀመሪያ አካባቢ የጀመር ነው 2569 እንደምታስታውሱት ኤፍኤም ሀያ አምስት ዓመት ይሞለዋል። ዛሬ ሞልቶታል። የኢትዮጵያ ቴሌቪዥን ወይም ደግሞ በኢትዮጵያ የቴሌቪዥን ታሪክ ከተጀመረ ስልሳ ዓመት ሞልቶታል። እንዲሁም በኢትዮጵያ ውስጥ የሬዲዮ ታሪክ ከተጀመረ መስከረም ሁለት የሚመጣው ዘጠና ዓመት ይሞለዋል። ስለዚህ ወደ ይዘት ብለን ለውጥ በጀመርንበት ጊዜ የሚከበር በዓል ነው። ይህም በዓል ስናከብር እንዲሁ የአንድ ጊዜ በዓል አድርገን አይደለም የምናከብረው ያለፈውን ጊዜ የሰራናቸውን ስራዎች፣ መልካም ትዝታዎቻችንን ከአድማጮቻችን ጋር የምንነጋገርበት የምንወያይበት የምንጫወትበት እንዲሁም ደግሞ በቀጣይ የምንሰራቸውን ትልልቅ የሪፎርም ስራዎችን በተመለከተ ለአድማጮቻችን ለባለድርሻ አካላት ለመንግስትም ለሕዝቡም የምንገልጥበት በአጠቃላይ እንደ ብሔራዊ ጣቢያነታችን እየተጓዝንበት ያለው መንገድ ምንድን ነው የሚለውን የምንመካከርበት ከዛ ባሻገር ደግሞ ሚዲያው በሀገር ግንባታ ሂደት ውስጥ የራሱን ሚና እንዲጫወት ከማድረግ አንጻር ትልቅ ስራ አቅደን እየሰራን ያለ ነው። የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ ጣቢያው በሀገር ግንባታ ጉዞ ውስጥ የራሱን ቁልፍ ሚና እየተወጣ መሆኑን ተናግረዋል። ብዙ መንገድ ተጉዘናል። እንደ ሀገር የመንግስትነት ታሪካችን ድረዥም ነው። በሺህ ዘመናት የሚቆጠር ነው። በዚህ ውስጥ ያለፍንበት ውጣ ውረድ አለ። ባለፈው ጊዜ ውስጥ በጣም ብዙ ነገሮች ስናሳልፍ እዳም በረከትም አለ፣ እዳም ምንዳም አለ። ስለዚህ እንደ ሚዲያ በረከቱንና ምንዳውን ወደፊት እያመጣን ነገን ለመስራት የሚያስችለን ስራ ለመስራት ጥረት እያደረግን ያለ ነው። በዚህ ሂደት ተሳክቶልናል ብለን እናስባለን። ጅምሩም ጥሩ ነው። ከአድማጮች የሚመጡ አስተያየቶች በጣም ጥሩ ናቸው፣ የሚያበረታቱ ናቸው። ኤፍኤም ሪፎርም አድርገዋል። ኢቢሲ ሪፎርም እያደረገ ነው ያለው ይህንን የምናስቀጥልበት ነው። 2569 ቀደም ሲል ከኤፍኤም አዲስ 97 ነጥብ አንድ ያላቸው ቁርኝት ትዝታን የሚያጭር መሆኑን የሚናገሩት የባህልና ስፖርት ሚኒስትር ዴታው ነብዩ ባዬ ጣቢያው አሳድጎናል ብለዋል። አሳድጎናል ለማለት ይቻላል። ሰው አውቆናል። ቀን እንግዲህ የምትሰሩት እናንተ ልጆች ናችሁ ስመባል አበረታች ነው እና አሳድጎናል ከያኔ እድል ሰጥቶናል፣ ድምጻችን አሰምቷል። ሌላኛው የኤፍኤም አዲስ 97 ነጥብ 1 ስርጭት በጀመረ ማግስት በስራ ባልደረባነት ተቀላቅሎ የሰራበት ጣቢያ መሆኑን የገለጸው ሰይፉ ፋንታሁን የኤፍኤም ጣቢያው ለሌሎችም ፈር ቀዳጅ ነው ብለዋል። የምታየዋቸው ትልልቅ ባለሙያዎች የወጡበት ቤት ነው እንዳለ። አሁን የምታየትን የኤፍኤም ባህል የቀረጸ ነው። በቃ አባት ወይም እናት ጣቢያ ሊባል ይችላል እና ምንም ነገር በሌለበት በጣም ትንሽ መዝናናት ብቻ በነበረበት ጊዜ የመዝናናት ጎርፍ ይዞ የመጣ በጣም በብዙዎች ልብ ውስጥ አሁን ድረስ የገባ እውነቱን ለመናገር ለብዙዎቻችን የጠቀመ አሁንም ድረስ ተወዶ ነው ያለው። ሀያ አራት ሰዓት ነው ስርጭቱ። በጣም ይሄ ደስ ይላል። የሀገሪቱን የጥበብና ባህል ታሪኮች ይበልጥ ለማስተዋወቅም መስሪያ ቤታቸው ከኢቢሲ ጋር በቅርበት እንደሚሰራም ነው ሚኒስትር ዴታው ነብዩ ባዬ የገለጹት። እኔም አሁን ባለሁበትም መስሪያ ቤት ሌላ ምን ስራ አለ? የጥበብ ዘርፍ ነው የምንሰራው። ትልቁ ጣቢያ ኤፍኤም 97.1 የጥበብ ሚዲያ ነው። ኢትዮጵያ ቴሌቪዥን የጥበብ ሚዲያ ነው። ኢትዮጵያ ሬዲዮ የጥበብ ሚዲያ ነው። ለምን ቅድም ጌት እንዳልከው ማስተማር፣ እውቀትን መስጠት የእውቀት ቤት ነው ጥበብ ቤት ነው። የመረጃ ቤት ነው። ኢቢሲ ሰው ጥበብን አብረን እንሰራለን። ከሁለቱ አብረው ከሚቀናጁት ሀሳቦች እና ከሦስቱ አበይት ነገሮች አንዱ ነው አሁን ስራ የምሰራበት እኔ። አሁንም የተጀመሩ ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ ያሉ ባህሎችን በተለይ ለብሪክስ አባል ሀገራት እናስተዋውቃለን ብሎ ሚኒስትሪ የጀመረው አለ። ይህንም በተመለከተ ዋናው የሚዲያ አጋር ሆኖ እየሰራ ያለው ኤቢሲ ነው። ይሄ ደግሞ ምንድነው እንዲሁ ዛሬ የተፈጠረ ነገር ብቻ አይደለም። በቀደመው ጊዜም ህዝብ ለህዝብ ጉዞዎች ሲደረጉ በተለያዩ ሀገራት ዛሬም ድረስ የትላንት ያህል የምናስታውሰው በኤቢሲ ካሜራ ተቀርጸው በኢትዮጵያ ቴሌቪዥን ተላልፈው እነዛን አንጋፋ ከያንያን ማስተዋወቅ የተቻለው እነዛን የመሰሉ የጥበብ ስራዎችን ማስተዋወቅ የተቻለው ከኢቢሲ ጋር መስራት መቻሉ ነው። ስለዚህ ከነባም ጋር ከክብርት ሚኒስትሯም ጋር ተነጋግረን የገባንበት አንዱ እንዲህ አይነት ሀገራዊ ትልልቅ ፕሮጀክቶችን መስራት አለብን በሚል ነው። በእርግጥ ነባ ወደዛ ከሄደ በኋላ እያንዳንዱን ይዘት ከባህል አንጻር መቃኘት። ከዚሁ ዜና ሳንወጣ በኤፍኤም አዲስ 97.1 25ኛ ዓመት የምስረታ በዓል ላይ የተገኙት የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነቢዩ ባዬ ኤፍኤም አዲስ ለኢትዮጵያ ኪነ ጥበብ ባለውለታ መሆኑን ተናግረዋል። በራሳችን ባህል፣ በራሳችን ማንነት፣ በራሳችን የጥበብ መግለጫ፣ በራሳችን ቋንቋ ላለፉት 25 ዓመታት ያገለገለን ኤፍኤም ጣቢያ ነው። ይሄ ጣቢያ ጥበብን ያገለገለው በብዙ መንገድ ነው። አንደኛ የጥበብ ውጤቶችን ከህዝብ ጋር የሚያገናኝ ድልድይ ሆኗል ለ25 ዓመታት። ሁለተኛ ራሱ በፕላትፎርሙ አዲስ በመሆኑ በሀገራችን አዳዲስ የጥበብ አሰራሮችንም አስለምዷል። ለምሳሌ ነጠላ ዜማዎች ማውጣት በአብዛኛው በዘጠናዎቹ ኤፍኤም 97.1ን በማሰብ ይሰሩ የነበሩ ናቸው። እነሱ ብዙ ወጣቶች ብዙ ጀማሪዎች ዛሬ አንቱ እንዲባሉ እድል ሰጥቷል፣ ከህዝብ ጋር አስተዋውቋል። ከያንያን ትልቅ የሚፈልጉት ነገር መድረክ ነው። መድረክ ሆኖ አገልግሏል። ሁለተኛው ነገር የሂስ ሁኔታ ነው። ከያንያን በኤፍኤም አማካይነት ፊድባክ ያገኙበት ነበር ማለት ነው። የሂስ መድረካቸውም ነበር። በዛ ጊዜ ድራማዎች ይጻፉ ነበረ። ትልልቅ ደራሲያን ለመውጣት እድል አግኝተዋል። ሚዲያዎችን የወለደ የመዝናኛ አዘጋጆችንና የሚዲያ ፐርሰናሊቲዎችን የወለደ ጣቢያ ነው። ሪፖርተራችን ሞላ አለማየው እንደዘገበው ባህልና ስፖርት ሚኒስቴር ከኢቢሲ ጋር በቀጣይ በትብብር በመስራት በለኪነ ጥበብ ባህልና ስፖርት ልማት በጋራ እንደሚስሩ ሚኒስትር ዴታው ረዳት ፕሮፌሰር ነብዩ ባዬ ገልጸዋል። አሁን የጀማመር ናቸው፣ የስራ ትብብሮች አሉ። በቅርቡ ወደ ተለያዩ የዓለም ሀገራት የጥበብ ሰዎችን ይዘን እንጓዛለን። ይሄ ጥበብ ጉዞ ውስጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ አጋራችን ነው። እ በየአካባቢ የሚኖረውን የጥበብ ስራ እናወጣለን። በአሁኑ በምናናገርበት ወቅት በኢትዮጵያ በመላው ኢትዮጵያ ከወረዳ ጀምሮ የጥበባት ሰዎች በባህልም በዘመናዊም ያሉት ውይይት እያካሄዱ ነው። እስከ ትናንትናዋ ቀን ድረስ ከ49ሺ በላይ ከያኒያን በመላው ኢትዮጵያ ውይይት አካሂደዋል። እነኚህን ውይይቶች በምናካሄድበት ጊዜ ከሚዲያው ጋራ ከፍተኛ ትብብር አድርገን ነው እየሰራን ያለ ነው። በመጨረሻም ወደፊትም ደግሞ በምንጓዝበት ጊዜ ለኤፍኤም 97.1 ይዘት የሚሆኑ ለኛ ደግሞ የባህል የስፖርት የኪነ ጥበብ መደገፊያ ማሳደጊያ ሊሆኑን የሚችሉ ብዙ ስራዎችን ለመስራት እቅድ አውጥተናል። ሚዲያዎቹን መጠቀም አለብን። ጥበብ የሚዲያ ይዘት ነው። እንደገና ደግሞ ሚዲያ ጥበብንም ይፈጥራል፣ ጥበብንም ያሳድጋል። ይሄ ግንኙነት ለአንድ ሀገር እድገትና ብልጽግና በጣም አስፈላጊ ነው። በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሀጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይኬ ቁጠባ ሂሳብን አዘጋጅቷል። ሀጅ ለሆሎም እንኳን ለ 1446 ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ሲቢ ኑር የተሟላ ከወለድ ነጻ ባንክ አገልግሎት፣ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የጥበብ ጉዞ እያደረገ የሚገኘው የኢትዮጵያ አይዶል በወልቂጤ የጥበብ ተሰጦ ያላቸውን ተወዳዳሪዎች መመዝገብ ጀምረዋል። በወልቂጤና አካባቢው ላሉ የድምፅ የውዝዋዜና ሌሎች የጥበብ ተሰጦ ላላቸው ሁሉ እድሉ ተመቻችተዋል። የምዝገባ ቦታ የጉራጌ ዞን ባህልና ቱሪዝም መምሪያ። በስልክ መመዝገብ ለሚፈልጉ 011 365 8624 መጠቀም ይችላሉ። ውድድሩ በዚህ ሳምንት መጨረሻ በወልቂጤ ከተማ ይካሄዳል። የኢትዮጵያ ኢዶል ጉዞ ጥበብን ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ 57 ላይ ናቸው ተመልካቾች። ኢቢሲ ያለው ዘመን አፈራሽ ቴክኖሎጂዎች ለሚያከናውናቸው የይዘት የማሻሻያ ስራዎች እገዛቸው ከፍተኛ መሆኑን የሩሲያ ብሔራዊ ቴሌቪዥን አርቲ ባለሙያዎች ተናግረዋል። ባለሙያዎቹ ሸጎል የሚገኘውን የኢቢሲ ሚዲያ ኮምፕሌክስ የጎበኙ ሲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት በሚል እያከናወነ የሚገኘው የይዘት ማሻሻያ የተቋሙን ተወዳዳሪነት ከፍ የሚያደርገው መሆኑን ተናግረዋል። ለዚህም የሩሲያ ብሔራዊ ቴሌቪዥን አርቲ አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። የሩሲያ ብሔራዊ ቴሌቪዥን አርቲ ባለሙያዎች ለኢቢሲ ጋዜጠኞች ያላቸውን ልምድ ያካፈሉ ሲሆን በዘመኑ የሚዲያ አቀራረብ ላይም ስልጠና ሰጥተዋል። ስልጠናውም በዜና ይዘት አቀራረጽ በካሜራ፣ በኤዲቲንግ፣ በሞባይል ጋዜጠኝነትና ተያያዥ ጉዳዮች ላይ ያተኮረ ነው። በአርቲ እስከ ሀያ ዓመት የካበተ ልምድ ያላቸው ጋዜጠኞቹም ናቸው ስልጠናውን የሰጡት። በዘመኑ የዓለም አቀፍ ሚዲያ ምህዳር የቀደመውን አቀራረብ አሁን ካለው የዲጂታል ቴክኖሎጂ ጋር አጣጥሞ ማስኬድ በሚቻልባቸው መንገዶች ላይም ስልጠናው አተኩሯል። ኤቢሲ አሁን ወደ ይዘት በሚል እያከናወነ በሚገኘው ማሻሻያ በቴሌቪዥን በሬዲዮ እና በዶት ስትሪም አማራጮቹ የይዘት ማሻሻያዎችን እያከናወነ የሚገኝ ሲሆን አርቲም ያለውን ዓለም አቀፍ ልምድ እንደሚያካፍል ገልጸዋል። የሩሲያው ብሔራዊ ቴሌቪዥን አርቲ በዓለም አቀፍ ደረጃ በዘጠኝ ቋንቋዎች በዜና ወቅታዊ ጉዳዮችና ዘጋቢ ፊልም ላይ የሚሰራ የሚዲያ ተቋም ነው ሲል የዘገበው ሪፖርተራችን ጌታቸው ባልቻ ነው። ከመገልካቸው በመጨረሻም ከውጭና ከስፖርት አጫጭር መረጃዎችን ላድርሳችሁ። በዩክሬን ጥቃት አገልግሎቱ የተቋረጠው የክሪሚያ ድልድይ ዳግም አገልግሎት መስጠት ጀምሯል። ከቀናት በፊት ዩክሬን በሩሲያ የጦር አውሮፕላኖች ላይ ያደረሰችውን ጥቃት ተከትሎ ለሁለቱም ሀገራት ቁልፍ የአቅርቦት መስመር በሆነው የክሪሚያ ድልድይ ላይ ጉዳት ደርሶ ነበር። ከስፖርት በአውሮፓ ኔሽንስ ሊግ ግማሽ ፍጻሜ ዛሬ ምሽት ጀርመን ከፖርቹጋል የሚያደርጉት ጨዋታ ይጠበቃል። ክርስቲያኖ ሮላንዶ 220ኛ ጨዋታውን ለፖርቹጋል የሚያደርግበት ጨዋታ ምሽት አራት ሰዓት በሙኒክ አሊያንዝ አሬና ይደረጋል። ተመልካቾች ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ልዩ ቆይታ ከኢቲቪ 57 ዜና መጠናቀቅ በኋላ እንድትከታተሉት እንጋብዛለን። በሶስት ምዕራፍ ወደ እናንተ ሲደርስ የነበረው ኢቲቪ 57 በዚሁ ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ አደረጃው የነበርኩ፣ በሰላም ደሩ